መደመጥ ከፈለክ መጀመሪያ አለ የበላይነት። አንዳንድ ሰው እሱ እንደሚመቸው አድርጎ ይሆነ ወደ ስታውርት እሱ እንደሚመቸው አድርጎ ያወራል ማለት ነው። መጨረሻ አይተህ ጀምር። ይህ ማለት በሁለት ነገር ማየት ፈልጋለሁ ማለት ነው። አንደኛው ከቀየሩልኝ መጽሐፎች አንዱ እሱ ነው ማለት ነው። ብዙ ሀቢት ብዙ ልማዶች ቀየረው ያለው ማለት ነው። ስለዚህ ሰላም ለእናንተ ይሁን፣ እንኳን ወደ ቻናል በሰላም መጣችሁ። ዛሬ ልማ አንድ መጽሐፍ ሪቪው እናደርጋለን። ይህ መጽሐፍ በጣም ትውድት ዛላቸው እርግጠኛ ነ ማለት ነው ዘ ሰቨን ሀቢት ኦፍ ሀይ ኢፌክቲቭ ፒፕል የሚል በስቴፈን ኮቪ የተጻፈ መጽሐፍ ነው። ምርጥ መጽሐፍ ነው ማለት ነው። ዲቴል ከማገታችን በፊት ግን እናንተ የቻነል ሰብስክራይብ በማድረግ ላይክ በማድረግ ወደ ሌላ ሸር በማድረግ ኮሜንት በመጽሐፍ አብራችን ጥቆ የጋብዛችሁ። ቀጥታ ወደ መጽሐፍ እሺ። ይህ ከመጽሐፉ አራት ነጥቦች ብቻ ነው ጊዜ መጣወት ሰባቱ መንበበ መጽሐፍ አንብቡት። ከሀያ ሰባት ሚሊዮን በላይ ጎብ ተሽጧል። ከአርባ አምስት ቋንቋ በላይ ተተርጉሟል። ከሀያ አምስት ዓመት ያክል ደግሞ ምን ተደርጓል? ጥናት ተደርጎ ነው ይወጣል ነገራችን እንደዚህ አይነት መጽሐፎች በጣም ወዳለው ጥናት የተደረገ 20 ዓመት 40 ዓመት 30 ዓመት 10 ዓመት ጥናት አድርጎ መጽሐፋት አሳትም ያወጡት በጣም ነው የምወዳቸው። እንደዚ አይነት ሪሰርች፣ እንደዚ አይነት ጥናቶች ማለት ነው። ምክንያቱም ምን መሰላቸው ነገሮች ከስራቸው ከጀርባቸው ከና መነሻቸው ጀምሮ ነው የሚያወራ ማለት ነው። አሁን በጣም የተቸገረን ያለን ስኬት ብቻ እያየን ስኬት ብቻ እየሰማን አሁን ያለው ብቻ ሁኔታ ብቻ እያየን ነው እየተቸገረን ያለን። አንድ ስኬት ከጀርባው ያለ ስኬት ካላየን በጣም አስቸጋር ነው ማለት ነው። በጣም ሳይድ ኢፌክት ነው ማለት ነው። ስለዚህ ይህ መጽሐፍ ከስሩ መሰረት ስለሚጀምር እንደምትወዱት እርግጠኛ ነኝ። መግቢያ መጀመሪያ ላይ ህይወትን በዘርቶ ማጨ ምን ማድረግ አለብህ መረ መከተል አለብህ ይሄ የህይወት መረ ማድረግ አለብህ ማለት ዘርቶ ማጨድ ማለት አንድ ገበሬ ዛሬ ዘርቶ ዛሬ አይጭድም መቼም። የግድ ብዙ መኮትኮት አለበት ብዙ አረም መንቀል አለበት፣ ብዙ ብዙ ማድረግ አለበት አይደል? አብዛኞቻችን ስኬት ብቻ ነው የምናየ ወይም ደግሞ የድሮ ሰዎች ምን ያደርጉ ነበረ ለአንድ ነገር መፍትሄ ሲሰጡ ከስረ መሰረቱ ደግሞ እንደ ረዥም ጊዜ ሰጥቶ ከስረ መሰረቱ ነው መፍትሄ የሚሰጡት ማለት ነው። አሁን እኛ ግን የተቸገርነን መለወጥ እንፈልጋለን፣ መሰረት አንፈልግም። ማወቅ እንፈልጋለን፣ ግን መማር አንፈልግም። በአጭር ወይም ደግሞ ሸርት ከት ይሄ ቀለል አድርገን በአጭር ጊዜ ማድረግ የሚንፈልገ ማለት ነው። ይሄ በጣም አደገኛ የሆነ በአሁን ያለንበት ሁኔታ የዘመናችን ችግር ነው ማለት ነው። ይሄ በጣም በጣም አደገኛ የሆነ ስትረስ የሆነ እንትና ነው ማለት ነው። ምክንያቱም አንደኛው ለፍተ ያላመጣውን ነገር ሴንስ አይሰጥህ ማለት ነው። ሁለተኛ በመቀጠል ደግሞ አይመጣም ሲጀመር ራሱ ማለት አይመጣም። እንደዚያ አይነት ስለዚህ በጣም ምን ያስፈልጋል? ሀቢትህ የሆነ ነገር አዲስ ነገር ለመፈለግ ግዴታ አዲስ ነገር ይሄ ነገር ፈልጋለሁ ነው ብለን አትቀየር፣ በፍፁም በሂደት ነው። ቀስ በቀስ ቀስ በቀስ ነው ማለት የአምስት ዓመት የአስር ዓመት እቅድ መኖር አለበት ማለት ነው። ስለዚህ ዝም ብለህ አሁን ተነስተ አሁን ይሄ ነገር የምፈልገው ሳይሆን የአምስት ዓመት የአስር ዓመት እቅድ መኖር አለበት። የአቅድ እንዲሳካ ደግሞ እቅድ ብቻ አይደለም። የአቅድ እንዲሳካ ደግሞ አሁን መስራት አለበ። አሁን መስራት ከፈለክ ደግሞ ሀቢት መቀየር አለበት። በነገራችን ላይ አቶሚክ ሀቢት የሚል መጽሐፍ በጀምስ ክሌር የተጻፈ መጽሐፍ በጣም ምርጥ መጽሐፍ ነው። እሱ እንድታነቡ ጋብዛችኋለሁ። ባለፈው መረጃ ገብታችሁ እይት ማለት ነው። በጣም ህይወቴ ከቀየሩልኝ መጽሐፎች አንዱ እሱ ነው ማለት ነው። ብዙ ሀቢት ብዙ ልማዶች ቀየር ያለው ማለት ነው። ስለዚህ ምን ማድረግ አለብህ? አንደኛው እቅድ ይኖረው። ከዛ በመቀጠል ደግሞ ምን ባህሪ ቀስ በቀስ ቀስ በቀስ መቀየር አለ። ባህሪ ተግባር ቀስ በቀስ ትቀይር፣ ያ የምትፈልገው ህይወት ትቀይራለህ ማለት። ከዛ በመቀጠል ደግሞ ይሄ ምንድን ነው? ይሄ ባህሪ ወይም ደግሞ ልማድ አይቀየርም። አይቀየርም ማለት ሙሉ በሙሉ ሪሞቭ አይደረግም ለሱ ምትክ የሆነ ነገር የሆነ ነገር ማስገባት አለበት የሆነ ነገር ማድረግ አለበት ማለት የሆነ ነገር የሱ ምትክ ማስገባት አለበት ከዛ በኋላ በዛን ነገር ያኛው ትረሳዋለህ እንጂ ሙሉ በሙሉ አውጥቼ ባዶ ሆናለሁ ወይ እረሳዋለሁ ትል ይሄ የማይሆን ነገር ነው ማለት እኔ ብዙ ነገር እንትን አርጋለሁ ይሄ አቶሚክ ሃቢት ካነበብኩ በኋላ የሆነ በነገራችን ላይ ታርጉኝ በጣም ወረኛ ነበርኩ በጣም ወረኛ ተጫዋቲ ምናምን ነበርኩና

በስራ ብቻ ከሆነ አንዳንድ ሁለት እናጋገራለን ከዛ በመጥስም ተምር አንነጋገር ማለት ጓደኛ፣ በነገራችን ጓደኛ የለም በስራ ዙሪያ ጓደኛ የለም፣ በቃ ብቻ። እና ምንድነው ስታየው አሁን ወሬ በመንፈርትኳል ማለት በሌላ ወሬ ደግሞ በመጽሐፍ መማንዳት በመዳመጥ ተቀይሯል ማለት። ስለዚህ ልክ እንደዛ አድርገህ የሆነ ነገር የሆነ ነገር ለማድረግ ስትቀየ የሆነ ሀቢት ማስገባት አለብህ ማለት ነው። በነገራችን ላይ የህይወት መርህ መጀመሪያ አጥገኛ ነህ። ከዛ በመቀጠል ወንድ ላጤ ወይም ደግሞ ራስህ ትችላለህ። ከዛ በመቀጠል ደግሞ ሌላ ሰው ታስጠጋለህ ወይም የሌላ ስለ በነገራችን ምን ማለት ነው? መጀመሪያ ልጅ ነህ ከአባት ከእናት ከወንድም ጋር ጥገኛ ነህ። ሁለተኛ ራስህ ትችላለህ። ወንድ ላጤ ትሆናለህ፣ ትወጣለህ። በመቀጠል አባትናት ሌሎች መሆን ከአንተ ጥገኛ ናቸው። አብዛኞቻችን ሁላችን እስከመቼ እንደምንሆን አባትና እናት ታዝለና ያለን ማለት ነው። ይሄ አስፈላጊ አይደለም፣ ምክንያቱም ነገ እነሱ ወደኛ ይታዘላሉ፣ ወይም ደግሞ ለእኛ ነው የሚያምኑት። ነገ ማለት ማድረግ ያለብን ምንድነው መጀመሪያ ራሳችን መቻል። ከዛ በመቀጠል ደግሞ ኃላፊነት ይመጣል። ሚስት ትመጣለች፣ ልጅ ይመጣል፣ ድርጅት ይመጣል፣ ቤተሰብ ይመጣሉ። ስለዚህ እነዚህ ኃላፊነት ትሸከማለህ በኋላ ማለት ነው። ስለዚህ ይህም መሆኑን አውቀህ ምን ማድረግ አለብህ? ራስህ ማሳደግ አለብህ። ራስህ ምን ማድረግ አለብህ? ይሄ አፕዴት ማድረግ አለብህ ማለት ነው። ሁልጊዜ ጥገኛ የሆነ አትቀርም፣ ወይም ሁልጊዜ ብቻ የሆነ አትቀርም ማለት አሁን ብቻ ስትሆን ነገ ሁለት ሶስት ሆናለህ። አባትነት ታግዛለ ወንድም ታግዛለ ሃላፊነት አለ ማለት ነው። ስለዚህ ህይወት እንደዛ ነው የተያያዘ ነው ማለት ነው። ብቻ ይህን የሚባል ነገር የለም በቃ የተያያዘ ህይወት ማለት ከጎድነህ ጋር ያሉት ሰዎች የሰው ውጤት ነህ። የእነሱ ደግሞ ጥሩ ነገር ወይም መጥፎ ነገር ነ የግድ ማለት ነው። ስለዚህ ቀጥታ ወደ የት እንገባለን መሰላችሁ ወደ ነጥቦች ማለት ነው መጀመሪያ አንደኛው መጨረሻ አይተህ ጀምር ይህ ማለት በሁለት ነገር ማየት ፈልጋለሁ ማለት ነው አንደኛው የማት የሚያልቅ ነገር ወይ ደግሞ የማትጨርሰው ነገር አትጀምር ማለት ዝም ብሎ ትምህርት ሊሆን ይችላል ስራ ሊሆን ይችላል ፍቅር ሊሆን ይችላል ትዳር ሊሆን ይችላል የማት ጀምሮ ነገር ወይ ደግሞ ይሄ ነገር ደርሳለሁ ከአስር ዓመት ከአምስት ዓመት ይሄ ነገር ደርሳለሁ ሳትል ዝም ብለው የምትጀምር ከሆነ ይህ አስፈላጊ አይደለም ሁለተኛው ደግሞ ሟች መሆን አትርሰም መጨረሻ የሁላችን መጨረሻችን ሞት ነው። ስለዚህ የማይሞት ታሪክ ትተሄድ በሌላ ባል ምን መሰላቸው? አንደኛው የተሰጠን መክሊት እዚህ መሬት እዚህ ምድር ላይ ካልሰራንበት ነገ እንጠየቃለን። እግዚአብሔራችን ማለት ነው እንጠየቃለን። ነገ መጠየቃችን አይቀርም። አንተ ይሄ መክሊት ሰጥተዋል። አሁን ክርስቲያን ነበርክ፣ ሙስሊም ነበር፣ ጴንጤ ነበርክ፣ ሌላ ነበርክ አይልህም ማለት ነው። በመክሊት የምንሰራ ነው ወይ መጽሐፍ ቅዱስ ነው ባላቸው ብያስባለሁ ማለት ነው ያ መክሊት የቀበረ ሰው ምን አይነት ፍርድ እንደ እንትና ወይም እንደደረሰው ባለሶስት ስት አድርጎ ባለአምስት አስራ አድርጎ የመጣው ደግሞ እንዴት እንደተሸለመ ማለት ነው። ስለዚህ ልክ እንደዛ ማለት ነው። ሁለተኛ አንተ ከሞትክ በኋላ አንተ ከሞትክ በኋላ ቀብር ተፈጽሞ ከዛ በኋላ የክሌ እናት እኔ ስለ ልብስ የሆነ ነገር በይ ስትባል እናት ምን ብላ ነው የምታወራው? ምን ብላ ነው የምታወራው? በነገራችን ላይ ሀበሻ ዝም ብለና ይህ እንደዛ እንደዛ ሊል ይችላል ማለት ነው። ይህ እንደዛ አይደለም። ከዛ በመቀጠል ደግሞ ወንድም አባት እህት ጓደኛው ምን ብሎ ነው የሚያወል ከአንተ በኋላ አብዛኛቻችን ሊትራሊ ሟቻ እንመስል ሂደን ቀብረን ካርታ ተጫወተን ምናምን ብለን ምጠ ሊትራል ምን ማድረግ አለብን ይሄ ሰው ነገ እንደዚህ አይነት ነው ቆ ብለ ለራስን ተማድረግ አለብ ለራስን ማሰብ አለ ይህ ሁሉ ጊዜ አንድ ሰው ከሞተ አንድ ሰው የማይቆብረው ምክንያት ሁላችን የምንቀብረ ለዛ ለመሳወስ ብዬ ነው ማስበው እንደ ማለት ነው ከዛ በመቀጠል እኔ የሚገርመኝ የሆነ ድርጅት አሁን እኔ የድሮ አለቃ የነበረና በጣም ጨቅጫቃ ሞላጫ ተሳዳቢ በቃ በጣም መጥፎ ነው፣ እና እሱ ከወጣ በኋላ እንኳን ወጣ ሁሉም ሰረት ያስል ያስገ እና የሱ ስልጣን የያዝኩት እና ከሱ ተምሬ ይህ መጽሐፍ ሳነብ ምን አደረኩ አሁን ከአምስት ሰዎች በላይ ሙያተኛ አድርጊያለሁ ማለት ነው። አሁን እኔ ያለኝ ሙያ አውርሻ አለ ማለት ያለኝ ምክንያት ይሄ ነው። ያ ምክንያት ደግሞ ማስወረስ አለብኝ ወይ ደግሞ ጥሩ መስራት አለብኝ ማለት ነው። በቃ ይሄ ለኔ ደስታ ነው። ይሄ እነሱ የሚከፍሉ ምናምን አምስት የለም። እንኳን እንዲከፍልኝ እኔ በኃይል ነው ኑ፣ ነገ ይጠቅማችኋል፣ ነገ ታስታውስኛላችሁ፣ ነገ ህይወታችሁ በዚህ መምራት ትችላላችሁ እያልኩ እኔ ለምን ትራማሪ ጋር ተማማሪ ጋር ተማማሪ። ስለዚህ ነገ ከዚህ ስራ ስወጣ ምን ይሆናል ማለት ነው። ንግግር ስራ ሲወጣ እኔ ቢያንስ ቢያንስ ጥሩ ይወራል ከኋላ ይባላል። ስለዚህ የአእምሮ ቅት ደግሞ ይኖረኛል ማለት ነው። የአእምሮ እርት ይኖረኛል ማለት ነው። ስለዚህ ያ አለቃዊ ነበር ድሮ ከስራው ከወጣ በኋላ ጭራሽ ውጭ ራሱ ለማግኘት በቃ ብዙ እንትን አይደለም፣ ደስተኛ አይደለም። ሰራተኛውም ላግኛ አይፈልግም። ከዛ ሱም ስጋት አለ ማለት ነው። እኔስ እከሌ እከሌ ማለት በቃ ምንድን ነው ይሄ በመክሌት መስራት ከዛ በመቀጠል ነው ከአንተ በታች ያሉ ማገዝ ማለት ነው ይሄ መጨረሻ ሟች ስለሆንክ ባለህበት እድል አሁን ያለበት አሁን ቅጥሬታ ሚፈል አብዛኞቻቸው ሰዎች ምንድነው እንትና አንተ ይሄ አስር ዓመት ሙሉ አትሞትም እየተባለ ሚሳል መቼ እንደምንሞት አናውቅም እዚህ ባለንበት ጊዜ አሁን ይሄ በጥብ ካወቅን በደንብ አድርገን ካወቅን በሃላፊነት እሰራለን ማለት ነው ሁለተኛ ለሆነ ድርጊት ምላሽ ይሄ በበሰላው እንደገና እንትና አትድግምበት። ምን ምን አሁን ለምሳሌ አሜሪካ እንዲህ አለች፣ ያፓን እንዲህ አለች። ምንም ኮኬስ ምንም አያስፈልግህም። አንደኛ ከሆነ ሁኗል። አንተ የምትፈልገው በሀገር የሚመጣ በተፈጥሮ የሚመጣ ነገር የምታደርገውን ነገር ድርጊት የለም አሉ ምክንያቱም ምንም የለም። አሚን ብለህ መቀበል አለብህ። ስለዚህ ማትኮር ያለብህ የሚያስፈልግህ ብቻ መሆን አለብህ ማለት ነው። በቃ ይሄ ጅዋ ጅዋ ያለ የሆነ ወሬ እንደዛ አሉባልታ ይሄ ዓለም የሰይጣን ናት እንደዛ ትምህርት ነው ምናምን፣ ይሄ ዓለም የእግዚአብሔር ናት። ምንድነው ዛ ሳይንስ ጌቲንግ ኢንትሪች የሚል መጽሐፍ አለና እሱ እንደዛ ይላል ማለት ነው። ስለዚህ ከአልባልታ እንትና ማራቅ አለብህ፣ ሰዎች ማራቅ አለብህ ማለት ነው። ሶስተኛው የሚያስፈልግህ ብቻ ትኩር የሚያስፈልግህ ነው እንጂ የምትፈልገው አላልኩም ማለት የምትፈልገው ከሆነ እንዲያው መጽሐፍ ማለት ነው። የምትፈልገው አንድ ለምሳሌ የሰው ፍላጎት የማይረካ መሆን ለማወቅ ማለት ነው። አንድ ንጉስ ነበረ። ወደ ክፍለ ሀገር ይሄዳልና ክፍለ ሀገር አካባቢ ሲሄድ አንድ እየለመነ ይቆይዋል፣ አንድ የሆነ የኔ ቢጤ ማለት ነውና፣ በእኔ ግዛት በኔ ጊዜ ምን አጣ ነው አንተ የምትለምነው? የምትፈልገው ጠይቀኝና ከመለመን ውጣ። አምና ነው ነው ጌታዊ ሆይ እኔም ለምሎ በጣም ውድና ክባር ነው። እሱም መመለስ አይችልም እንደውም አሁንም ሰጠ ችግር የለም ነገር እሺ በዛ በዛም ሊከል ይሄ ወርቅ ሞል ተስጠኛለሁ። እሺ ችግር የለም ተነስና ችግር የለም አለ። ወርቅ ሲሞላ ስመላው እንደገና ይጎላል፣ ስመላው ይጎላል፣ ስመላ ይጎላል፣ ስመላ ይጎላል። አልማዝ አምጦት ይሞላል፣ ብር አምጦት ይሞላል፣ ሳንቲም አምጦት ይሞላል ምንም በቃ አይሞላ አይሞላም ይላል። ምንድን ነው ይሄ ነገር? ቆይ ቆይ አምጥ፣ በደንብ አድርጋቸው አልማዝ ይሞላል። ቆይ ምንድን ነው ይሄ? እኔ ምን አውቃለሁ። የሰው ፍላጎት ብሎ ነው። አንድ ሰው ይሰጠኝ አላማራ። ስለዚህ ምንድን ነው፣ የሰው ፍላጎት አይረካም። በፍጹም የሚረካ ከሞተ በኋላ። ለምሳሌ አሁን አንድ ነገር አሁን የሚያስፈልግ ጫማ ነዋ። አንተም የምትፈልገው ምን አይጫማ ነው የሚገርም ጫማ ይሄ የውጭ ጫማ ምናምን ይሄ ውድ የተባለ ጫማ ነው የምትፈልገው። የሚያስፈልገ ግን ጫማ ነው ኮንጎ ሊሆን ይችላል ማለት ነው። እንዲያውም አንድ መጽሐፍ እያነባው ክረስ ምን ይላል፣ አንድ ንብረት ስትረሳ ስትገዛ ሁለት ቀን ቆይተ ግዛ፣ ወይም ደግሞ ምን ማለት ነው ይሄ አርባ ስምንት ሰዓት ይለፈው፣ ለሱ ብር አውጥተ በጅተ ለብቻው አስቀምጠውና አርባ ስምንት ሰዓት ካለፈ በኋላ መገዛ አለብን። አጋጥማቸው አያውቅም የሆነ ንብረት እንገዛለና ያ ንብረት ከገዛ ነው በኋላ ምን ቫሊም የለም ዋጋ የለው ምናምን ትላለ ማለት ነው። ለምን ገዛሁት ምናምን ትላለ ማለት። ስለዚህ ሁልጊዜ ምን ማድረግ አለብን? አንድ ምንድ በጣም አስፈላጊ ከሆነ አርባ ስምንት ሰዓት ቆይተን መግዛት አለብን። ከዛ በመቀጠል ደግሞ እኛም የምንፈልገው ሳይሆን የማያስፈልገን ነገር ማድረግ አለብን ማለት ነው። ምግብ መቀለያ፣ እነዚ አይነት ስለዚህ እንደዛ ማድረግ አለብን ማለት ነው። በመቀጠል አራተኛው አንድነት መፍጠር፣ ከጓደኛ ሊመቻ፣ ከእህት ከወንድም ከአባት ከእናት ይሄ አንድነት የሚባል በጣም በጣም በጣም ስፕሪቹዋል ይሄ ምንድን ነው። በጣም ፓወርፉል ነው። አንድ አንድ ብቻው የሚሰራው ስራ የሚሰራው ሰው እና ብዙ ሰዎች የሚሰሩት ስራ ማለት ብዙ ሰዎች ስለ አንድ ነገር ሲያሱ በጣም የማግኘት የማሳካት እድላቸው በጣም ሰፊ ነው ማለት ነው። እንኳን የሰው ቀልብ የእግዚአብሔር ቀልብ የመሳካት እንትን አላቸው። አሁን ለምሳሌ እንታይ ከሆነ አሁን ድርቅ ምናምን ሲሆን በክፍለ ሀገር ምን ያደርካሉ? እንስሳቸው ዘብቶ ሁሉም ሰው ተሰብስቦ ምህለላ ይወጣል ማለት ነው። እና እዛ ሁሉም ሰው የተማለ ከዋለ በኋላ ማታ የግድ ዝናብ ይዘን ባርባል። በጣም በጣም ነው የሚገርማቸው። ምንድነው ይሄ የእግዚአብሔር ቅልብ ሳቡት ማለት ነው። በሌላ ባል የባቢሎን ግንብም ታያለ የሱ ታሪክ አንቦበት ና ልክ እንደዛ ነው። ስለዚህ ምንድነው እንኳን የዚህ ምድር በዚህ ዓለም ያለ ነገር ለማድረግ የእግዚአብሔር አቴንሽን እንኳን መሳብ እንችላለን ማለት ነው። አንድነት የግድ አስፈላጊ ነው ማለት ነው። የሆነ ስራ ለመስራት በምክክር በውይይት የአንተ ስራ የኔ ነው ይህን ስራ ደግሞ ያንተ ነው ብለ ተጋግዘው የምትሰራው ስራ በጣም ቀላል ነው። ምንድነው የሚባለው? አምሳ ለሙ ለአንድ ሰው ሸክም ነው። አምሳ ለሙ ለአንድ ሰው ጌጥ ነው። ያው አምሳ ለሙን ሁን። ኢንቨስት ምንድነው በጣም ውድ ነው። ሶሪ። እና አንድነት እናነሳ፣ ደግሞ አንድነት እናነሳ። አሁን በጣም የተቸገር ያለ በአንድነት ውስጥ ስምምነት የለም። ምን የሚል መጽሐፍ መጣልኝ ሀው ቱ ፍሬንድ ኤንድ ኢንፍሉንስ ፒፕል የሚል መጽሐፍ በጣም አሜዚንግ የሆነ መጽሐፍ መጣሁ የሚገርመኝ እና እሱ እንድታነበው ጋብዛቸው አለ። በቀጣዩም እሱ ሪቪው አድርጎታል። እና እኔ በቃ በጣም እስካሁን በቃ በጣም ግርም ሰዎች ምን ቆይ ግን አስዋጭ ታቀላችሁ ሰዎች ምንድን ነው በቃ መደመጥ ከፈለክ መጀመሪያ አድማጭ ሁን። በቃ እሺ እሺ ማለት አለብህ። እሺ እሺ ሳይሆን በቃ ትክክል መጀመሪያ በሚያግበባ መጀመር አለብህ። በሚያግበባ መጀመር አለበት እንጂ ይሄ አንተ ትክክል አይደለም። በቤቲኛው ጊዜ ይላል ትክክል አይደለም አትበለሶ። እኔ እኔ ካንተ እንኳን አላውቅም፣ ግን ለመጠቆም ያክል ነው። ለኢንፎርሜሽን ያክል ነው ምናምን ብለህ ደግሞ ከስበታችሁ ከለሱ ሪስፔክት ሰጥተህ ተናገር ይላል። እውቅና ስጦ ሰዎች የት ይገኛል ካል አንደኛ በሚወደድበት ቦታ፣ ሁለተኛ በሚሰሙበት ቦታ፣ ሶስተኛ በሚከበርበት ቦታ፣ አራተኛ በሚበሉበት ቦታ ይገኛል ይላል። ምን ማለት ነው? ሰዎች ለመግባት ከፈለግ በሱ እውቀት፣ በሱ አመለካከት፣ በሱ ደረጃ ወርደህ ስማው ማለት ነው። ይሄ ምን መሰላችሁ? አሁን አባትና ልጅ የማይግባቡበት ምክንያት እዚህ ጋር፣ አለቃና አሰሪ የማይግባቡበት አንዱ እንትና ይሄ ነው። ምን መሰላችሁ አለቃ ወርዶ እንደ ሰራተኛ ማድረጋች ማድረግ አይችልም፣ መረዳት አይችልም። ሁሉ ጊዜ እኔ ነው እኔ እኔ ነው የበላይነት። አንዳንድ ሰው እሱ እንደሚመቸው አድርጎ የሆነ ስታወርት እሱ እንደሚመቸው አድርጎ ያወራል ማለት ነው እንደሚ ማለት እሱ እንደተረጉም አድርጎ ይተረጉመዋል ማለት ነው። ምንድነው ይሄ ምንድነው? ቲንክ ኤንድ ግሮው ሪች የሚል መጽሐፍ ባለፈ ጊዜ አድርጌ ነበርኩና ምን ይላል እዛ እንትን አለ አንድ ዶክተር አለ እና በአልኮል የታመሙ ሰዎች ሕክምና ሂዶ ለማከም ሲሄድ እዛ የአልኮል በጣም ጎጅነቱ ለማሳወቅ ያክል ብሎ በተግባር ላስረዳቸው ብለው አንድ አልኮል ያለው ሚከልና አንድ ውኃ ያለው አድርጎ እዛ ውስጥ ትል ያስገባል። እና በአልኮል ላይ የገበች ሞተች፣ በዚህ ያለች ትንቀሳቀሳለች እና ከዚህ ምን ተማራችሁ አላቸው። በአልኮል ላይ የታመኑ ሰዎች አንዱ እያወጣ ነው። አልኮል በጣም አስፈላጊና አስፈላጊ ነው፣ ምክንያቱም በውስጣችን ያለው ባክቴሪያታትና ጀርምታት ይገድላል። ስለዚህ ለጤና በጣም አስፈላጊ ነው፣ መጠጥ አለብን አለ። አሁን ይሄ ሰው አሁን ይሄ ሰው እንትን አይደለም የአስተማሪው እንትን አይደለም ችግር አይደለም የአመለካከት ያ ችግር ያ የሰውዬው አረዳ ነው። ስለዚህ ሁላችን ምንድነው የሚነገረው ከራሱ አንጻር ጋር የሚሰማው ደግሞ ለራሱ አንጻር ጋር ነው። ይሄ ነው ችግሩ ማለት ነው። ሁሉ ሁኔታ እኔ ማለት ነው። ስለዚህ ምንድነው አባት ለልጁ እንደ ልጁ ቦታ ሆኖ አይመለከትም። ልጁም እንደ አባቱ መንገድ ወይ ደግሞ እሱ ያለፈው መንከራ ያለፈው ሁኔታ የነበረው አስተዳደግ የነበረው የማህበራዊ እንትና አመለካከቱ ለሱ አይገባውም። ምንድን ነው የሚለው ይሄ አረጉ የሚለው ጓደኛ ለጓደኛ ግን በምን በጣም ይባባል ለምን ይረዳዋላ ይረዳዋላ ሚኒሽ ነው አንቺ ትክክል ነሽ በቃ ይባባላሉ ምክንያቱም ስለሚግባባ ነው አሁን ልጅ ለእናቷ ማለት እናቷ ለልጅ አፏ ጋር ሳትከፍት በጣም ይግባባል ማለት ነው። እንጀራ ነው የፈለገ ውሃ ነው የፈለገ በደንብ ያውቋል ማለት ነው። ምክንያቱም በሱ ወርዶ እንጀራ ማለት ና እሺ ይሰጣል ማለት ነው። ነገር እና ምንድን ነው በሱ ወርዳ መረዳት አለበት ለሰዎች ማለት ነው። እነዚህ ካደረግነን አንድነት የሚኖረን ይችላል መስማማት እንችላለን ማለት ነው። ከመጽሐፍ በትንሽ ነው ያመጣሁት። ይህ ይመስላል እና የነበረን ቆይታ ይመስላል። ከልብ ያመሰግናለሁ ባይ